ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመር፣ ዋና ዋናዎቹን በቅድሚያ፣ ጠቅላይ ሚኒስትር አብይ አህመድ የአቢሲኒያን ወገብ ሰብረኗል ሲሉ መናገራቸው ተገለጸም። ጠቅላይ ሚኒስትሩ ከኖቤል ሽልማት በኋላ ትልቁ በረከት የትግራዩ ጦርነት ነው ማለታቸውም ተሰምቷል። ከምንጮቻችን የተገኘው መረጃ ቀዳሚው ዘገባችን ይሆናል። ጀነራል ሳሞራ የኖስ መከላከያ ሰራዊቱን ተቀላቅሏል የሚል ሀሰተኛ መረጃ ተሰራጭቶብኛል ሲሉ መግለጻቸው ተዘገበም። ትግራይ ምሽግ ይዞ እንዲዋጋ የምሰራበት ሞራል የለኝም ሲሉ መግለጻቸውም ተመላክቷል። ሳሙታላችሁም። መንግስት ከሚቀጥለው ሐምሌ ጀምሮ ከፍተኛ የተባለ ግብር ሊጥል መሆኑ ተነገረ። አዳዲስ የገቢ መሰብሰቢያ ስልቶችም እንዲዘረጋ የሚያስችለው ውሳኔንም አስተላልፏል። የሚኒስትሮች ምክር ቤት ውሳኔን እንመለከታለን። የብልጽግናው አገዛዝ ወደ ትግራይ ክልል የሚገባውን የሸቀጦችን ጉዞ በአማራ ክልል በኩል ጭምር መዝጋቱ ታወቀ። ይህ ክልከላ በተጣለበት ተመሳሳይ ወቅት ደግሞ አሜሪካን ጨምሮ የስምንት ሀገራት ልኡካን ወደ ክልሉ አቅንተዋል። ተጨማሪውን ይዘናል። የዓለም የምግብ ፕሮግራም በኢትዮጵያ የሚያቀርበው እርዳታ በመጪው ሰኔ ሊቋረጥ እንደሚችል አስጠነቀቀ። ድርጅቱ በኢትዮጵያ የሚያከፋፍለው የእርዳታ መጠን መቀነሱንም ጠቁሟል። ሌላኛው መረጃችን ነው፣ የአሜሪካ የንግድ ፍርድ ቤት ዶናልድ ትራምፕ የጣሏቸው ታሪፎች እንዳይተገበሩ አገደም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታለምጣላችሁ ሰናይ ቆይታ ይሆነላችሁ። ጠቅላይ ሚኒስትር አብይ አህመድ የአቢሲኒያን ወገብ ሰብረነዋል ማለታቸው ተገለጸም። ጠቅላይ ሚኒስትሩ ከኖቤል ሽልማት በኋላ ትልቁ በረከት የትግራይ ጦርነት ነው ማለታቸውም ተሰምቷል። አንድ ሚሊዮን ሕዝብ ስለሞተ ወደ ትግራይ ከሚሄደው የርዳታ ኮታም ይህንን የ1 ሚሊዮን ሕዝብ አለመኖር ታሳቢ እንዲደረግ የተናገሩበት ወቅት እንደነበርም ታውቋል። ወደ አውሮፓ ከመጓዛቸው ጥቂት ቀናትን አስቀድመው በቀዳማዊ መበጽፈት ቤት መሆና ናቸው ነባር የኦሮሞ ፖለቲከኞች ናቸው ብለው የለዩ የሚያደርጓቸውን ሰዎችን የሰበሰቡት ጠቅላይ ሚኒስትር አብይ አህመድ የተናገሩት ንግግር ለኢትዮ ፎረም ደርሷል። በቀደመው የሰርቢያ ኤምባሲና በአሁኑ ወቅት ለቀዳማዊ መቤቷ እንደ ተጨማሪ ጽህፈት ቤት በሚያገለግለው ግቢ ውስጥ የኦሮሞ የተባሉ ምሁራንና የቀድሞ ፖለቲከኞች ናቸው ያሏቸውን ሰዎችን ሰብስበው ነበር የሚሉት አስተያየት ሰጪዎቹም ያነሷቸው በርካታ ጉዳዮች ቢኖሩም በዋናነት ያተኮሩት ግን በሰሜኑ ጦርነት ላይ ነበር ብለዋል። የኦሮሞ ምሁራን መርምሩም ትግራይን ያንበረከከ ውጭ ማንም የለም ሲሉ ተናግረዋል የሚሉት ምንጮቹም ንጉሱ ትግሬን መቋቋም ሲያቅታቸው በጋብቻ እና በመሰል መንገድ ለማባበል እና ለመያዝ ሞክረው ነበር። መንግስቱ ኃይለማርያምንም ተባብረው ጣሉት። ትግሬን ከናጼ ዮሐንስ በኋላ ያንበረከከ የለም። ይህንን ማድረግ የቻለው የእናንተው ልጅ አብይ አህመድ ብቻ ነው ብለው ከተናገሩ በኋላም በራሳቸው ንግግር ከት ብለው ሳቁ በማለት ያብራሩት ምንጮቹ ከታዳሚዎች ውስጥ አነስተኛ ጭብጨባ ያደረጉ ሰዎች ነበሩም ብለዋል። ከኖቤል ሽልማቱ በኋላ ትልቁ ጌታችን ትግራይን ማንበርከክ ነው የሚለውን ደጋግመው ነገሩን። የሚሉት እኒሁ የስብሰባው ተሳታፊም ከሰላም ስምምነቱ በኋላ በትግራይ ክልል ውስጥ ያለውን ማህበራዊና ፖለቲካዊ ሁኔታም እንዴት እንደመሩትም አብራርተዋል ብለዋል። እንደምታውቁት ሁሉም ትግሬም እኛን እየተዋጋ ነበር። ይህ ጠላት ኃይል አንድ ሚሊዮን ሰው ገደላችሁ ይለናል። ከስምምነቱ በኋላ የእርዳታ ድርጅቶች ወደ ትግራይ እርዳታ ሲያጓጉዞ የሚቀርበው የእርዳታ መጠን በአንድ ሚሊዮን መቀነስ አለበት አልኳቸው። ምክንያቱም አንድ ሚሊዮን ገድለውብናል ካሉ ለሞተ ሰው እርዳታ አይሰጥም፣ በማለት እንደገና በራሳቸው ንግግር ፈገግ አሉ። የሚስቅ ሰው ሲጠፋ ግን አልገባችሁም እንዴ? ብለው ይህንኑ አብራሩልን ሲሉ ገልጸውታል። ከስምምነቱ በኋላ ትግራይ ተበትኗል፣ አንበር ክኳለው፣ በአጠቃላይ የአቢሲኒያ ወገብ ተሰብሯል። ይህንን ማድረግ የቻለ አንድም የኢትዮጵያ መሪ ከኔ በፊት አልነበረም በማለት በኩራት አብራርተውልናል ሲሉም አክሏል። ከዚህ በኋላ በትግራይ ውስጥ ህልውና የሚኖራቸው ወይንም ሰርቫይቭ ማድረግ የሚችሉት እኛን የሚከተሉትና ለእኛ የሚታዘዙ ብቻ ይሆናሉ። ያ ካልሆነ መበተኑና እየተከተሉ ማጥፋቱ ይቀጥላል በማለት ዝተዋል ሲሉ አስተያየት ሰጪው አክሏል። ኦሮሚያን በየቀኑ በሚገደሉ ሰዎችና ለፍርድ እንኳን ባልታደሉ ሰዎች አጉሮ የሚውልን መንግስት የሚመሩት ጠቅላይ ሚኒስትር አብይ አህመድ ራሳቸው ያቀረቡት የኦሮሞ መንግስትን የሚመሩ አድርገው ነበር የሚሉት እኒሁ አስተያየት ሰጭም በተደጋጋሚ ይነግሩን የነበረው የኢትዮጵያን ታሪክ የኦሮሞ ምሁራን መርምሩ፣ ትግሬን ያንበረከክ ነው እኛ ብቻነን፣ እያሉ ነበር በማለት ሲናገሩ በአድናቆትና በድጋፍም በትዝብትም የሚመለከቷቸው ነበሩ ብለዋል። የአቢሲኒያን ወገብ ሰብረኗል የሚለውን ጉዳይ ሲያ ብራሩ ሰፊ ጊዜ መውሰዳቸውን የጠቀሱት ምንጩ ኦሮሞ ሆኖ ከትግሬና አማራ ጋር የሚሰራ አማራ ተገደለ ትግሬ ተራ በያለ ሲያላዝን የሚውላለም ይህ ቀንደኛ የኦሮሞ ጠላት ነው በማለት ተናግሯል ሲሉም ነግረውናል። ከዚህ በፊት አማራን ሰባበር ነው አታለል ነው ወዘተ የሚለውን ንግግር ሲናገሩ የነበሩት ጠቅላይ ሚኒስትሩ አሳድጌና አስተምሬ ለሹመት አበቃሁት የሚሏቸው ሽመልስ አብዲሳ ነበሩ። ጠቅላይ ሚኒስትሩ ደግሞ ይህንኑ ጉዳይ ወደ አቢሲኒያ ከፍ አድርገውት ቢያንስ ሰላሳ የሚሆኑ ሰዎችን ሰብስበው ወደ አውሮፓ ጉዟቸው ከማቅናታቸው በፊት ተናግረውታል። ጀነራል ሳሞራ የኖስ መከላከያን ተቀላቅሏል የሚል ሀሰተኛ መረጃ ተሰራጭቶብኛል ሲሉ መግለጻቸው ተዘገበም። ትግራይ ምሽግ ይዞ እንዲዋጋ የምሰራበት ሞራል የለኝም ሲሉም ነው ተናግረዋል የተባለው በማን የሚለው እንደሆነ ግልጽ ባይሆንም ጀነራል ሳሞራ የኖስ ወደ መከላከያ ተቀላቅለዋል የሚል መረጃ ተሰራጭቶባቸዋል ሲል ቴግባ ትግረኛ ዘግቧል። በማህበራዊ ሚዲያ በስፋት ከተሰራጩ ወሬዎች መካከልም ጀነራል ሳሞራ ወደ መከላከያ ሰራዊት ተመልሰው ኃላፊነት እንደተሰጣቸው በአፋር ክልልም ከጀ ጀነራል ዮሐንስ ጋር በመሆን የትግራይ ታጣቂ ኃይልን እያሰለጠኑ እንደሆነ የሚገልጸው መረጃ አንዱ ነው ሲል ያክላል። ይህንን ተከትሎ ለጀነራሉ በስልክ ጥያቄ ማቅረቡን ገልጾ የኢትዮጵያ መከላከያ ሰራዊት ኢታማጆር ሹም የነበሩት ጀነራል ሳሞራ የኖስ በማህበራዊ ሚዲያ ላይ ስለሳቸው የሚናፈሱ መረጃዎችን ነጭ ውሸትና የብድ ወሬ መሆናቸውን መልስ ሰጥተውባቸዋል ሲል ዘግቧል። ይህ ሁሉ የተፈጠረው የማህበራዊ ሚዲያ ተከታይን ለመጨመር የተሞከረ እጅግ በጣም የፈጠራው ውሸት ነው። እኔ ትግራይ የጀመረችው ሰላም እንዲጸና እንጅም ትግራዊ ወገን የምሽግ ዞ እንዲዋጋ የምፈቅድ ወይም የምሰራበት ሞራል የለኝም በማለት መናገራቸውንም አክሏል። የትግራይ ፖለቲከኞች መረጋጋትና መስከናለባቸው መስከን አለባቸው ስለማለታቸውም እንደዚሁ። በዚህ ዘገባ ላይ ስማቸው የተጠቀሱት ጀኔራል ዮሐንስ መንጋ ግን ከሰሞኑ ህወሓትና ሻቢያ በጥምረት የሚመጡ ከሆነም ግንባር ይሄዳለው ኢሳያስ ምላብይ እጅ ሊሰጥ ይችላል ብለው ነበር። ሻቢያ ጋር ጥምረት ብለን እንመጣለን ሲሉ መንግስት ባይጠራኝም እሄዳለሁ። ኢሳያስን ለማዳን የትግራይ ህዝብ ወደዚህ መጠቀሚያ እንዲሆን ማድረግ ደግሞ የመጨረሻ ጥፋት ነው። የመጨረሻ ነው የምልህ ዝም ብሎ ተራ ጦርነት ምናምን ስሙ፣ ስሙ ጦርነት ሊሆን ይችላል። ለትግራይ ህዝብ የመጨረሻ ነው። ስለዚህ አብረን ነው የምንጨረሰው ማለት ነው። ማንም አይቀርም። የናውቀን አብረን እንሄድ እላለሁ። ኤርትራ ድምጥማጧን አጠፋለች ብያለሁ። ሰው ይመን አይመን የራሱ ጉዳይ። ኢሳያስ በራሺያ አድርጎ ይሁን በማንም ከደርግ ጋር ሊደራደር የመጨረሻ ህልውና ስትሆን እጁ ይሰጣል። አሁን ነው የምልህ አሁንም ኢሳያስ ትግራይን አስበልቶ

ጄኔራል ሳሞራ ዩኑስም ከሶስት ወራት በፊት ከብራካ ጋር በነበራቸው ቃለ ምልልስ ከሻቢያ ጋር ሆኖ መዋጋት የውርደት ውርደት ነው ሲሉ መናገራቸው አይዘነጋም። ብልጽግና ሻቢያና የውስጥ ኃይሎችን አስተባብሮ ጄኔራል ሳሞራ ራሳቸው ጄኖሳይድ ሲሉ የጠሩትን ጦርነት በትግራይ ክልል ሲያካሄድ በአመዛኙ በዝምታ ነበር ያለፉት። ጄኔራሉ ህዝቡ ሌላውን የኢትዮጵያ ህዝብ አልበደልም፣ ከኢትዮጵያ ህዝብ የተውጣጣ ሰራዊት ግን ጨፍጭፎታል ሲሉ ተናግረውም ነበርም ይህንን ሰራዊት ያስተባበሩትን ጠቅላይ ሚኒስትር ዐቢይ አህመድን ጀነራል ሳሞራን በጦርነት ወቅት ጌታቸው አሰፋ አላሰራ ብሎ ሲያስቸግረኝ ሳሞራ ግን ለውጡን የሚደግፍ ነበር ሲሉ እንዳሞካሿቸው የሚታወስ ሲሆን ጀነራል ሳሞራም አብይ ወደ ስልጣን ከመምጣታቸው በፊት በነበሩት የመጨረሻዎች ወራት እንዲታሰሩ አለማድረጋቸው ትክክለኛ ውሳኔ እንደነበር መናገራቸው ይታወቃል። መንግስት ከሚቀጥለው ሐምሌ ጀምሮ ከፍተኛ የተባለ ግብር ሊጥል መሆኑ ተሰማ። አዳዲስ የገቢ መሰብሰቢያ ስልቶችም እንዲዘረጋ የሚያስችለው ውሳኔንም አሳልፏል። የብልጽግኑ አገዛዚ ሀገር ሉዓላዊነትን በሶስት ነጥብ አራት ቢሊዮን የአይኤምኤፍ ዶላር ከቀየረው በኋላም በኢትዮጵያ ውስጥ ዘንባባ ከመርገጥ ጀምሮ ልዩ ልዩ ቅጣቶችን በመጣል በመብራትና ውሃ በፓስፖርትና በቀበሌ የመታወቂያ ዋጋዎች ላይ ታይቶ የማይታወቅ ክፍያ መጫኑ ይታወቃል። አገዛዙ ገቢን ማሳደግ የሚል ፖሊሲን ይሆናል። ከነ አይኤምኤፍ ከተቀበለ በኋላ በተያዙ አመት ዋነኛ ስራው በዜጎች ላይ ግብር ክፍያ ቅጣትና መሰል የገቢ ማስገኛ ምንጮችን ሲያበዛ መክረሙም ነው። መንግስት ጦርነቱን አቁሞ ኢንቨስትመንትን አስፍቶና ዜጎች ገቢያቸውን እንዲያሳድጉ ከማድረግ ይልቅ አስቀድሞም የገቢ ምንጭ በነበሩት አገልግሎቶች ላይ ዋጋ መከመርን ከነ አይኤምኤፍ በታዘዘው መሰረት እያደረገው የቀጠለው ተግባሩ ሆኗል። የነዳጅ ዋጋን ከ120 ብር በላይ እያሳደገው የማዳበሪያ ዋጋን ለአርሶ አደሩ የማይቀመበስ ያደረገው ብርን የመግዛት አቅም ያዳከመው በአይ ኤም ኤፍ ትእዛዝ ሲሆን ዜጎች የገቢ ምንጫቸው እንዲሻሻልና ተቀጣሪዎች ደሞዛቸው እንዲጨምር ሲጠይቁ ግን ለሆድ የሚኖሩ ከዳቦ ውጭ ነገ የማይታያቸው በማለት እየዘለፈ ነው። ዜጎች ህግና ደንብ አስከባሪ እንዲሆኑ ማስተማር የመንግስት ግዴታ ቢሆንም ብልጽግና ግን ዜጎችን በልዩ መንገድ በመቅጣት በዘንድሮ ዓመት ብቻ ስልሳ ቢሊዮን ብር ከቅጣት የመሰብሰብ እቅዱን እያስፈጸመ ስለመሆኑም ገልጿል። ኑሮ በብዙ እጥፍ በተወደደበት በተወደደበትና የአገልግሎት የሚሆኑ የምርቶች ክፍያ ያቀበበት በዘንድሮ ዓመት እርካታ ያልተሰማው የበልጽግናው መንግስት መመሪያ የሰጠውን አይኤምኤፍን እንዳላስደሰተም ታውቋል። በመሆኑም ከመጪ ሐምሌ ከሚጀምረው የበጀት አመት አንስቶ ማህበረሰቡ ክፍያ የሚከፍልባቸው ሌሎች ተጨማሪ ስልቶች እንዲተገበሩ የሚኒስትሮች ምክር ቤት ወስኗል። ጠቅላይ ሚኒስትሩ የመሩት ይኸው ምክር ቤት የመንግስትን ገቢ መሰረት በማስፋት ወጭን ለመሸፈን ያለ መመሪያ ማጽደቁን የጠቅላይ ሚኒስትሩ ቢሮ ይፋ አድርጓል። ከመንግስት ገቢ አሰባሰብና ሀብት አመዳደብ አኳያም የፖሊሲ አቅጣጫዎችን ለቀጣይ በጀት ዓመት በጀት ዝግጅት መነሻ ሆኖ እንዲያገለግል የተዘጋጀውን ማዕቀፍም ምክር ቤቱ በስራ ላይ እንዲውል በሙሉ ድምፅ ወስኗል ሲል የጠቅላይ ሚኒስትሩ ቢሮ ይፋ አድርጓል። ዘንድሮ አመት ሙሉ በተጣሉት ግብሮች፣ ቅጣቶች እና ክፍያዎች ሲማረር የከረመው የሀገሪቱ ህዝብም በቀጣዩ አመት የከፋ ሁኔታ እንደሚጠብቀው የሚናገሩት ባለሙያዎች ውሳኔውን ተጨማሪ የህዝብ ዳ ብለውታል። ይህ ሪከረንት በጀት ተብሎ እንደሚጠራ የሚናገሩት እነዚሁ ባለሙያዎች አገዛዙ ወጪ ለመሸፈን የሚያስችል ገቢ ማስፋት ሲል የሰየመው ይህ ከህዝብ ገንዘብ ገንዘብ የመሰብሰቢያ መንገድ ያገዛዙን መደበኛ በጀት ማለትም የሰራተኞችን ደሞዝ፣ የአገልግሎት አቅርቦት፣ የመንግስት ተቋማት የቤት ኪራዮች፣ የሹማምንት ኑሮ ማበልጸጊያዎች ወዘተናቸው ሲሉም አብራርተውታል። የብልጽግናው መንግስት ወደ ትግራይ ክልል የሚገባውን የሸቀጦችን ጉዞ በአማራ ክልል በኩል ጭምር መዝጋቱ ተነገረም። ይህ ክልከላ በተጣለበት ተመሳሳይ ወቅት ደግሞ አሜሪካን ጨምሮ የስምንት ሀገራት ልዑካን ወደ ትግራይ ክልል ተጉዟል። የትግራይ ክልል ጊዜያዊ አስተዳደር የንግድና ላኪዎች ኤጀንሲ ካለፈው ግንቦት 18 ጀምሮ በአዲስ አበባ በአፋር በኩል ወደ ትግራይ ሸቀጥ የሚጭኑ መኪኖች ጉዞ መታገዱን ለፌደራል መንግስት በጻፈው ደብዳቤ ማመልከቱን መዘገባችን ይታወሳል። ከዚህ ሁለት ጀምሮ በተለይም በተለም ዶ ሰርዶ ተብሎ በሚጠራው የፍተሻ ጣቢያ ሸቀጥ የጫኑ ተሽከርካሪዎች እንዳያልፉ ተደርጓል ሲል በመግለጽ ዘግቶ ደግሞ አገዛዙ በአማራ ክልል በኩል አቋርጦ ባላማጣ በኩል የሚወስደውን መንገድ ለመሰር አገልግሎት የሚውሉ ተሽከርካሪዎችን ዝግ እንዲሆኑ አድርጓል። የኤጀንሲው ዳይሬክተር አቶ ካሳሁን ከንደያ በሁለቱም መንገዶች ማለትም በአፋርና ባላማጣ በኩል መንገዶች የተዘጉት በፌደራል ፖሊስ አማካኝነት ነው ብሏል። ሸቀጦች እንዳይገቡ መከልከሉን አሽከርካሪዎች ነግረውናል። ነገር ግን ምክንያቱን እኛ ማናውቅም ስንል ጠይቀናል ብለዋል። ከዚህ በፊትም ነዳጅ ለቀናት ሲቋረጥ ለምን እንደሆነ ሳይታወቅ ነው ሲሉ አንስተው አሁንም የሚመለከታቸውን አካላትን ጠይቃችሁ አንድ አድርጉ በሚል እየተጠየቀ ነው ሲሉ ገልጿል። ከቦ ማስራብን አንድ የጦርነት ስልቶ አድርጎ የሚጠቀመው ብልጽግና ግን በጉዳዩ ላይ ምላሽ አልሰጠም። እንዲህ ያሉ ክልከላዎች ወደሚደረጉበት የትግራይ ክልል የአውሮፓ ሕብረትና አሜሪካን ጨምሮ የስምንት ሀገራት ልዑካን የቀድሞ ተዋጊዎች ወደ ህብረተሰቡ የመቀላቀል ተግባርን ለማ ማከናወን በሚል የተቋቋሙ የታድሶ ስልጠና የሚሰጥባቸው ማዕከላትን መጎብኘታቸው ተነግሯል። የአሜሪካ የአውሮፓ ህብረት፣ የካናዳ፣ እንግሊዝ፣ ጃፓን፣ ስዊድን፣ ፈረንሳይ እንዲሁም ዴንማርክ ልዑካን ጉብኝት ያካሄዱት ባሳለፍ ነው ሚያዝያ ወር ስራ በጀመረው አዲ ብራክ ማሰልጠኛ ተቋም ነው። በሚያዝያ ወር ስራ የጀመረው የማሰልጠኛ ማዕከሉ አምስት ሺህ የሚጠጉ የቀድሞ ተዋጊዎች ወደ ህብረተሰቡ መቀላቀሉንም የትግራይ ቴሌቪዥን ዘግቧል። በዚህ ዓመት ሚያዚያ ወር ላይ ስራ የጀመረው ይህ ካምፕ በየሳምንቱ ወደ 200 የሚሆኑ የቀድሞ ተዋጊዎችን ስልጠና ወስደው ከካምፕ እንዲወጡ እያደረገ ስለመሆኑም ተገልጿል። በተባበሩት መንግስታት ድርጅት የልማት ፕሮግራም የቀድሞ ተዋጊዎች መልሶ ማቋቋም ዳይሬክተር ሂደቱ በሁሉም ባለድርሻ አካላት ተሳትፎና ትብብር በሚገባ እየተካሄደ ስለመሆኑ ለመረዳት ችለናል ይላሉ። ፕሮግራሙ እንዲሳካ 11 ለጋሽ ሀገራት በገንዘብ እየደገፉ ይገኛሉ ያሉት ዳይሬክተሩም የተሀድሶ ኮሚሽን እያከናወናቸው ያሉ ስራዎችም ውጤት እያስመዘገቡ ስለመሆኑ ታዝበናል ብለዋል። በትግራይ አምስት ሺህ የቀድሞ ተዋጊዎችን ትጥቅ ማስፈታትና ወደ ማህበረሰቡ የመቀላቀል ሂደት በህዳር ወር 2017 በይፋ መጀመሩ ይታወቃል። የብሔራዊ የታድሶ ኮሚሽን በትግራይ ክልል እስከ መጪው ሰኔ ወር መጨረሻ ድረስ እንደሚጠናቀቅ በተገለጸው የመጀመሪያው ዙር ለ75 ሺህ የቀድሞ ተዋጊዎች የታድሶ ስልጠና ለመስጠት ቢታቀድም እስካሁን የተመለሱት ግን 17 ሺህ አካባቢ ብቻ ናቸው። የዓለም የምግብ ፕሮግራም በኢትዮጵያ የሚያቀርበው እርዳታ በመጪው ሰኔ ሊቋረጥ እንደሚችል አያስጠነቀቅም። ድርጅቱ በኢትዮጵያ የሚያከፋፍለውን የእርዳታ መጠን መቀነሱንም ጠቁሟል። የተባበሩት መንግስታት የዓለም የምግብ ፕሮግራም ባጋጠመው የገንዘብ ድጋፍ እጥረት ምክንያት በኢትዮጵያ በማካሄድ ላይ ያለው የእርዳታ አቅርቦት በመጪው ሰኔ ወር ሊቋረጥ እንደሚችል ገልጿል። በአሁኑ ወቅት የሚሰጠውን የምግብ እርዳታ መጠን በከፍተኛ ደረጃ መቀነሱንም ጠቁሟል። የምግብ እርዳታ መጠን ቅነሳው በስደተኞች ላይ ተግባራዊ መደረ ማድረጉን የዓለም የምግብ ፕሮግራም ባወጣው መግለጫም አመልክቷል። በኢትዮጵያ አሁንም የቀጠሉት ግጭቶች፣ ድርቅ፣ ጎርፍ እና የዋጋ ግሽበት በሀገሪቱ ያለውን የምግብ ዋስትና ችግር እያባባሱት ነው ያለው ተቋሙም፣ በትግራይ ክልል ሲካሄድ የነበረው ጦርነት የሰላም ስምምነቱ ቢያስቆመውም በሌሎች የሀገሪቱ አካባቢዎች በተለይም በአማራና ኦሮሚያ ክልሎች በመካሄድ ላይ ያሉ በትጥቅ የተደገፉ ግጭቶች ኤጀንሲውን ለተጨማሪ ወጭና አደጋ እያጋለጡት መሆኑንም ገልጿል። በአሁኑ ወቅት አገዛዙ ያፈናቀላቸውና በተለያዩ መጠለያ ውስጥ የሚገኙ ከአንድ ሚሊዮን በላይ ተፈናቃዮች በኦሮሚያ፣ አማራ፣ ትግራይ በሶማሌና በሌሎች አካባቢዎች እንደሚገኙም ተዘግቧል። የገንዘብ ድጋፍ እጥረት አስገድዶት ለተረጆቹ የሚያከፋፍለው የምግብ እርዳታ መጠን በየደረጃው መሰረት አንድ ተረጅ እንደሚያገኝ ከሚጠበቀው በታች 65 በመቶን ብቻ መሆኑን አመላክቷል። በየካቲት ወር ለተረጆች ያከፋፍል የነበረው መጠን ከአለም አቀፍ ደረጃ ባነሰ መጠን ግን ደግሞ 80 በመቶ እንደነበርም አሳውቋል። በአሁኑ ወቅት ለአንድ ተረጅ ቤተሰብ እያቀረበ ያለው መጠን 9 ኪሎ ግራም እህል 1 ኪሎ ጥራጥሬና አንድ ነጥብ 1 ኪሎ ግራም የምግብ ዘይት ብቻ መሆኑንም ጠቁሟል። የሚያከፋፍለው የምግብ እርዳታ መጠን ቅነሳ በተመሳሳይ በስደተኞች ላይ ተግባራዊ መደረጉንም ነው ያሳወቀው። በተለይም የተመጣጠነ የምግብ እርዳታ አቅርቦቱ የመቋረጡ ነገር አይቀሬ ነው ሲል ኤጀንሲው በመግለጫው አስጠንቅቋል። የአሜሪካ የንግድ ፍርድ ቤት ዶናልድ ትረምፕ የጣሏቸው ታሪፎች እንዳይተገበሩ አገደም። የአሜሪካ የንግድ ፍርድ ቤት በውሳኔው ፕሬዚደንቱ ለብቻቸው ሆኖ እንደዚህ አይነት ውሳኔዎችን መወሰን አይችሉም ብሏል። ፍርድ ቤቱ አክሎም የአሜሪካ ሕገ መንግስት ለኮንግረሱ ከሌሎች ሀገራት ጋር የሚደረጉ የንግድ ግንኙነቶችን በተመለከተም ብቸኛ መብት ሰጥቶታል ያለ ሲሆን፣ ፕሬዚደንቱ ኢኮኖሚውን ለመጠበቅ በሚል ምክንያት ይህንን መብት መጋፋት የለባቸውም ብሏል። በተጨማሪም ፍርድ ቤቱ የትረምፕ አስተዳደር በቻይና ሜክሲኮና ካናዳ ላይ የጣላቸው ልዩ ታሪፎችን ማግዷል። ፍርድ ቤቱ በአሉሚኒየም እና ብረት ላይ የተጣሉ ታሪፎች በልዩ ህግ ይዳኛሉ በሚል ምንም ውሳኔ አልሰጥባቸውም። ፍርድ ቤቱ ትራምፕ የጣሏቸው ታሪፎች ያልተለመዱና ብሔራዊ ደህንነትን ለመጠበቅ የሚጣሉ ናቸው ያለ ሲሆን፣ የዋይት ሀውስ ቃል አቀባይ የአሜሪካ የንግድ ጉድለት ወደኋላ ያስቀረን የብሔራዊ ደህንነት ጉዳይ ነው ብለውታል። የንግድ ፍርድ ቤቱ ለትራምፕ አስተዳደር ታሪፎቹን ለማስቆም የሚያስችል የአስር ቀን ቀነ ገደብም ሰጥቷል። ዋይት ሀውስ ከውሳኔው በኋላ ባወጣው መግለጫ አቤቱታ እንዳስገባ በመግለጽ ያልተመረጡ ዳኞች ብሔራዊ ደህንነትን በተመለከተ እንዴት ምላሽ መስጠት እንዳለብን ሊነግሩን አይገባም ብሏል። ትራምፕ ወደ ስልጣን ከመጡ በኋላ አሜሪካ ከሌሎች ሀገራት ጋር ያላት የንግድ ሚዛን የተዛነፈ ነው በሚል ታሪፍ ሲጥሉ የቆዩ ሲሆን የጣሉ ታሪፍ የአንድ ነጥብ ሁለት ትሪሊዮን ዶላር የአሜሪካ የንግድ ጉድለትን ያስተካክላል ተብሎም ነበር። በቀጣይነትም ጉዳዩ ወደ ከፍተኛው ፍርድ ቤት እንደሚሄድ ነው የሚጠበቀው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን፣ ቸር ያሰማን።